ናታን ተስፋ ከመቁረጡ ብዛት የሚያደርገውን ነገር አያቅም። አሁን ሴቶችን እየተበቀለ ይገኛል። ከቤዛ ጋር ምንም ዓይነት ግንኙነት እንደሌላቸው ቤዛ ሁሉንም ነገር ከዚህ ቀደም አስረድተው ነበር። እናም ባለፈ ያፌት ለኢፉ ጫማዋን ሊያስርላት ጎንበስ ሲል አይቶ ነበር። ከዛ በኋላ ጤነኛ አይደለም። እጫካ ሊደፍሯት ያሏትን ሴት ካገኘም ይህንንም በቀል እየተበቀለ ነው ሴቶችን። እናም ያችኛዋን እንደፈለገ ያደርጋል። አሁን ደግሞ ቤዛን ያለ ፍላጎቷ ደፈራት። ማመን አቃታቸው። በጣም ያሳዝናል። ኢፍራታም ይሄን ስትሰማ ማመን አቅቷታል። ሲቀጥል ደግሞ እንግዲህ ሉሊትም ያው ነገር ማቀራቀር ነው ስራዋ። ያዙ ይልቀቁኝ እያለች ትገኛለች። ቤዛ አሁን የኔ ነው ብላ በምታምንበት ጊዜ እያላደረገውን አሁን አልፈልግም የራሴን ህይወት መጀመር አለብኝ በያለችበት ሰዓት ትናንትና እቤታቸው የድሮ ጓደኛዋ እቤዛ ጋር መጥቶ ነበረ። አሁን ግን ናታን በዛ ስሜት ተነሳስቶ ያችኛዋን አጣዋት፣ ይችኛዋን ደግሞ ተጠቅሜባት ለምን እንደፈለገች አትሆንም የሚል ሀሳብ ውስጥ ገባ። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የማይሰማ ነገር የለም። ያፌት እያደረገ ያለው ነገር ናታንን በቀለኛ እንደሆነ አድርጎታል ማለት ነው። እናም ያፌት ለኢፍራታ ልዩ ፍቅር ሲሰጥ ናታን ደግሞ አውሬ ሆኖ ተነስቷል። ሴቶችን የሚቀርባቸው ሴቶችን ደግሞ ለመበቀል፣ ይህ ሁሉ በኢፍራታ ምክንያት ነው። ኢፍራታ ደግሞ ከያፌት ጋር ወዳና ፈቅዳ አይደለም እየኖረች ያለችው ተገዳ ነው እና ይህን ነገር ሁሉም ሰው ያቃል። ናታንግን ሊረዳት አልቻለም ምክንያቱም ከያፌት ጋር ያላት ኑሮ ደስተኛ ያደረጋት መስሎ የታየው ነገር ነው። እናም ከዛ ወዲህ በጣም ከባድ ሆኗል። ባለፈም እቤቱ መታ ስለሱና ስለ ያፌት ልትነግረው ስትልም ፍቃደኛ አልሆነም። ዛሬ ደግሞ እንግዲህ ከአዲሷ ፍቅረኛዬ ወይም ደግሞ ጓደኛ ብሎ የተዋወቀ ሴት ጋር ይገናኛል። የተለያዩ ነገሮችንም ያወራሉ። ስለ ስራም እናቷን ፈልጋ እንደምታስቀጥረው አስፈቅዳ እንደምታስቀጥረው ነግረዋለች። ግን ናታን ስራቶ ነው አይደለም፣ የድርጅቱን ስራ እሰራለሁ ብሎ ለቤዛና ለጽዮን እየዋሻቸው ነው። ግን ደግሞ አሁን ላይ ሴቶችን እየተበቀለ ይገኛል እንጂ እውነት ያች ልጅ የምታመጣለትን ስራ አምኖ መስራት ፈልጎ አይደለም። ይህ ከብዳል በጣም በሚያሳዝን ሁኔታ ማለት ነው እናም አንዳንድ ጊዜ ህይወት ለበቀል እንድታዘጋጀን የምታደርግ ብዙ ነገሮች ያጋጥማሉ እናም ትናንትና እንግዲህ እንደሚታወቀው የቤዛ የድሮ ጓደኛዋ ሰተት ብሎ ያው የመኪና አደጋ ሊያደርስባት ሲል ግን ደግሞ ፈጣሪ ሳይል እሷን አንስቶ ወደ ቤት ይዞ መጥቶ እየተንከባከባት ነበር። ሉሊት ነገረኛ ስለሆነች ይው ልክ ዛሬ የመጣውን ማመን በቃ ይከብዳል፣ ቤዛን ሌላ ሰው ጋር ማየት ይከብዳል እያለች ነገር አቀጣጥላ ነበረ። እናታን ምንም ያልተሰማው መስሎ ምንም ያልሆነ መስሎ ቤዝ እኔን እንደምትወጀኝ ያውቃለሁ፣ ግን ደግሞ ፍቅርና ውደታ በቃ አንቺ የሚገባሽን አይነት ህይወት መኖር አለብሽ። ናታን አይወደሽም ማለት ሌላኛው ሰው አይወደሽም ማለት አይደለም። ስለዚህ አሁን የራስሽን ህይወት መጀመር አለብሽ ብሎ ነግሯት ነበር። በኋላ ላይ ብቻውን ሲሆን ግን ሰይጣን እየወሰወሰውና በጣም የበቀልን ነገር በውስጡ እያቀደ ይገኛል። ማታ ቤዛ በተኛችበት ከማን ማን ነው ያ ሰውዬም ብሎ ጠየቃት። እሷም አላውቅም መኪና አደጋ ሊደርስብኝ ነበር። እሱ ራሱ በፍጥነት እየነዳ ከዛም ደግሞ አይ ወደኩኝ፣ እኔ ገና ሳይደርስብኝ ደንግጬ እናም እሱም ደንግጦ አንስቶ ሆስፒታል ልብሰ ደስ ሲለኝ እኔ አልፈልግም አልኩትኝ። ከዛም ተነስቼ ለመራመድ ስሞክር ራሴን አዞረኝ። እሱም ስለደነገጠ እባክሽን ቤትሽ ላደርስሽ እሁን በምትፈልግበት ቦታ ላደርስ ሲለኝ የትም ቦታ መሄድ አልፈልግም እቤቴ አድርሰኝ አልኩት። እቤቴ አድርሰኝ ስለው ይዞኝ ሄደ። ይህ ነው እቤቴ ሲያደርሰኝ ደግሞ ገብች ትንሽ ጊዜ ካንች ጋር ሳልፍ የቤሄድ ጥሩ ነው አለኝ። እኔም እሺ ብዬ አስገባሁት። እውነታው ይሄ ነው አለችው። ከዛም እንደዛ ነው አላት። አሁን አቶ ምን ነው ጥሩ ስሜት እየተሰማ አልመሰለኝም አለችው። አይ ምንም አለና እንግዲህ ቤዛን እንቀርቁ ይዞ የሚፈልገውን ነገር አደረገ። ናታን አሁን እሴቶች ላይ እየተበቀለ ይገኛል፣ ግን ደግሞ ይሄ ራስ ወዳድነት ነው። ቤዛ ማለት አሁን እንደ እህቱ ሆና ከጎኑ ብዙ ነገሮችን እየተጋፈጠችለት ትገኛለች፣ እሱ ደግሞ በፍጹም ሊረዳት አልቻለም። እናም ሴቶች ላይ ያለው አመለካከት በጣም ከባድ ሆኗል። ያችኛዋንም አዲስዋን ልጅ እየተበቀለ ይገኛል። ቪኒያም ለበቀል ብለህ ቀርበህ ሌላ ችግር እንዳታመጣ፣ ሲቀጥል ከኤፍራታ መቁረጥ የለብህም እያለው ነበረ። እናም ኤፍራታ እንግዲህ ከያፌት ጋር ወዳ ሳይሆን ተገዳ ነው እየኖረች ያለችው። እናም የኔ ናታን ይጠብቀኛል እያለች ነበረ ይጠብቀኛል ወይስ አይጠብቀኝም? ከዚህ በኋላ አይጠብቀኝም እያለች የተወዛገበች ሀሳብ ላይ ነበረች። ነገር ግን ናታን አሁን መጠበቅ አለመጠበቅ ሳይሆን በቀል ላይ ነው ያለው። ፍራታን የሚያናድድ መስሎት ሴቶችን በሙሉ እየተበቀለና የሌለውን ጸባይ፣ ጨካኝነትን እየተማረ መጣ። ያፌት ደግሞ በዚህ በኩል ደስተኛ ነው። ሚስቱን ሚስቴ እያለ ማሬ ወለላይ ላይ እያለ እንግዲህ እፍራታን ይጠራል። እፍራታ ደግሞ በፍጹም ደስተኛ አይደለችም። እስከ መቼ ነው አስመስዬ የምኖረው እያለችም ራሷን ትወቅሳለች። ግን ደግሞ እስከ መከራ እስከሚያልቅ ድረስ መጋፈጥ አለብኝ በማስመሰል ብላም ራሷን አሳምነዋለች። ዳግምና ጽዮን ደግሞ የገቡበት መከራ የያፌት ያክስት ልጅ ቁርጥ የአፌትን ተግባር የቀሰምና የሰከነበት ነው። ሁለቱንም እያስፈራራቸው ይገኛል። ቢንያምና ጽዮን ደግሞ ባላወቁት ነገር ተለያይተው ሌላ ነገር ይላሉ። በጣም ያሳዝናል። ቤዛ አሁን ከምንም በላይ ልቧ ተሰብሯል። እንዴት ይበቀለኛል? አፍቅረኝ ስለው ብዙ መስዋዕትነትን ያፍቅሬው ስከፍል እሱ ምንም አላለም። አሁን ግን የሚወዳትን ሴት ሌላ ሴት ስለነጠቀው እኔን መጠቀሚያ እንዴት ያደርገኛል? በማለት እልክ ላይ እና በንደት እያለቀሰች ትገኛለች። ይህን የሰማችው ሉሊት ደግሞ ሩጣ ያፌት ጋር ደውላ እናታን ቤዛን እንደደፈራት ነገረችው። እናታን ደግሞ ይሄ የማይረባ በማለት መሳለቅ ጀመረ። ኤፍራታ ምንድን ነው ብላ ጠይቀችው። ያ የማይረባ ሴታ ሴት የሆነ ቤዛን ደፈራት ነው የሚባለው፣ አላት። ኤፍራታ ምን አለች? አዎ አላት እና፣ ቀንተች ነው ወይስ ምንድን ነው? ልጃገረድ አይደለች ፈልገ ባትፈልግም። ድሮ ስፈልግ ነበር፣ አሁን ደግሞ ስፈልግ ያጣቸውን ሲፈልግ አገኛት፣ አላት። ያፌት የኔ ናታን እንደዛ አያደርግም፣ በፍጹም አለችው። እና አሁንም ወገብሽን ገትረሽ እየተከራከርሽልን አላት። እየተከራከርኩለት አደለም። እውነታው ደግሞ መጥፎ ሰው እንዳልሆነ ነው የማውቀው። ኤልዚ ተግባር ላይ በተለይ አምርሮ ነው የሚጠላው አለችው። ከዛ አድርጎታል እንግዲህ በቃ እዋክህን ያፌት፣ ልሄድና ቤዛ እህቴና ከጎኗ ልሁን፣ ምንድነው የተፈጠረው? የሉሊትን ወሬ አትስማ አለችው። ያፌትም ከዚህ ቤት ንቅንቃቴም ሞት ቢመጣ አላት። ኢፍራታ እያለቀሰች ለምን ባ እያለቀሰች ትገኛለች። ባልጠበቀችው ነገር ያፌት ይህን ላድርግ ልሄድ ላያቸው ስትል እምቢ አላት። እናም ያልጠበቀችው ነገር ቤዛና ናታን ምንም ግንኙነት እንደሌላቸው ተነግሯታል። ጽዮን ሁሉንም ነገር ነግራታለች። መጥፎ ስራዬ ነው ብላም ነግራታለች እናም አሁንም ቢሆን ናታን ይሄንን አያደርግም ብላ ሰላመነች። ሉሊት ሉሌት የተነገረችውን ነገር ማመን አቅቷታል። ኤፍራታ አሁን ደብንባ እያለቀሰች ትገኛለች። አንዱን ችግር ወጣሁ ስትል አንዱ ይደቀናል። በዚሁም ልክ ደግሞ ቤዛ አሁን ለናታን ያላት አመለካከት ተቀይሯል። እኔን ለመጠቀሚያ እንጂ ለእውነተኛ ፈልጎኛ ያቅም እንዴት ይበቀለኛል? አሁን ሌላ ህይወት ልጀምር ስል ህይወቴን ለማበላሸት ነው፣ በማለት ያዙ፣ ልቀቁኝ፣ እከሰዋለሁ እያለች ትገኛለች። ናታን ግን ወደየት እየሄደ ነው? በጣም ከባድ ነው። መልካም ሰዎች በመጥፎ ሰዎች ምክንያት ሲቀየሩ ከአውሬም በላይ ይሆናሉ። እናም ናታን ከምንም በላይ አሳዝኖኛል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።